እዚህ ነው ጀነት የሚላት የአላህ ሀገር፣ ወንዙ ይፈሳል ጠጅና ማር ወለላ፣ ብቻ የለው አሰር ደግሞም ስቃ አለ ደግሞም ምሸት ፍርድና ሱና ለሰገዱት፣ ሁረላ አይን ናት የጀነት ሴት፣ ትንፋሻ ሽቱ አቅለሚያስት ጥርሷ ሙርጃነው፣ ወርቅ ነው ቤቷ ከፃ ያበራል ባቷና ፊቷ መህራ ሰላት ነው ጾምና ሐጅ ተደግሳለች ለአላህ ወዳጅ፣ ተደግሳለች ለአላህ ወዳጅ። ናአም፣ እንዲህ አይነቷ ንዕማ፣ እንዲህ አይነቷ ጸጋና ውበት የተዘጋጀው ለማን ነው? ለአላህ ወዳጅ ነው። ሱብሃነሁ ወተዓላ ወዳጆች አድርገንና ምንም ቢወዱት ምን ቢመኙት በጣም ውድ ናት የአላህ ጀነት። ምንም ቢወዱት ምን ቢመኙት

አይን አይቶት የማያውቀው ወላ እዝኑን ሰሚዐት ጆሮ ሰምቶት የማያውቀው ወላ ኸጠረ ዓላ ቀልቢ በሸር በማንኛውም ሰው ልብ ላይ አንድ ቀን ታስቦና ይህን ሊመስል ይችላል ብሎ ታስቦ የማይታወቅን አላህ ለነዚ ለባሮቹ አዘጋጀ ላሉ ነቢዩ ዓለይሂ ሰላቱ ወሰላም አላህ ነው ይህንን ብሎ የተናገረው ማለት ነው። ይህን አይነትን ጀነት ለማግኘት የአላህን ትእዛዝ መፈጸም ጥሩ ስነ ምግባርና ባህሪ ሊኖረን የነብዩን ዓለይሂ ሰላቱ ወሰላም ፈለግ በመከተል እዚች አይነት ደረጃ ላይ እንደርሳለን ማለት ነው። ልጅነት ማለት የብደት ቁራጭ ነው፣ ካላሸነፉት ጀነት ሩቅ ነው። ልጅነት ማለት የብደት ቁራጭ ነው፣ ካላሸነፉት ጀነት ሩቅ ነው። ናዓም። ልጅነት ማለት ወጣትነት እድሜ ለዚች ጀናት እንድንደርስ በጣም እንቅፋት ነው ማለት ነው። ምክንያቱም በልጅነት ጊዜ በወጣትነታችን ብዙ ነገር ያምረናል፣ ብዙ ነገር እንመኛለን፣ ብዙ ነገር እንፈልጋለን። ያንን ሁላ ለአላህ ብለን ይዘን ነፍስያችንን ተቆጣጥረን በአላህ መንገድ ላይ ቀጥ ያልን ካልሆነ በስተቀር ያችን ጀና በልጅነት ምክንያት ልናገኛት አንችልም ማለት ነው ስለዚህ ልጅነታችንን ወጣትነታችንን ስሜታችንን ተቆጣጥረን ለዚህ ጀነ መዘጋጀት ይኖርብናል ማለት ነው። አላህ ስብሓናሁ ወተዓላ ስሜታቸውን ከሚቆጣጠሩት በወጣትነታቸው ጊዜ ለአኸራቸው ከሚለፉትና ከሚጥሩት እስከ ዕለተሞታቸው ጊዜ ድረስ አላህን ከሚገዙት እና በዛች አላህ ባዘጋጃት ጀና ከሚወፈቁት፣ ከሚያገኙት፣ ከሚለገሱት ሰዎች አላህ ያድርገን።